ከእለታት አንድ ቀን የአላህ መልእክተኛ ሰለላሁ ዓለይሂ ወሰለም ወደ መስጅድ ሲመጡ የተወሰኑ ሰሃቦች ሲስቁና ሲሳለቁ ተመለከቱ። ከዛም እንዲህ ሲሉ ገጸጿቸው፣ ሞትን ብታስታውሱ ኖሮ በእንዲህ አይነት ሁኔታ አላያችሁም ነበር። ምንጊዜም ሞታችሁን አስታውሱ። ቀብር በየዕለቱ እንዲህ ትላለች፣ እኔ የብቸኝነት ቤት ነኝ። አንድ አማኝ አላህን በሥነ ሥርዓት የተገዛ መቃብር ውስጥ ሲገባ ቀብሩ እንዲህ ትላለች፣ እንኳን ደህና መጣ። ወደ እኔ በመምጣት እጅግ በጣም አስደስቶኛል። እንዴት እንደማስተናግድ ትመለከታለህ። ከዚያም ቀብሩ ግለሰቡ ማየት እስከምችለው ድረስ ይሰፋለታል። የጀነት በር ይከፈትለታል። በዚህ በርም የጀነት ትኩስ ይታማዛ ይነፍስበታል። ያ አላህ ከእነዚህ ሰዎች አድርገን። አላህንም የማይታዘዘው መጥፎ ሰሪው ደግሞ ቀብሩ ውስጥ ሲገባ እንዲህ ትለዋለች እንኳን ደህና መጣህ አልልህም። ለአንተ እዚህ መምጣትህ የከፋ ነው። በምድር ላይ ካሉ ሰዎች እጅግ የምጠላው አንተን ነው። አሁን ወደ እኔ መጥተሃል። እንዴት እንደማሰቃይ ታያለ። ትለዋለች ከዚያም የአንዱ ጎን ጥንት ከሌላው ጋር እስኪተላለፍ ድረስ ትጨምቀዋለች። እስከ ቅያማ ድረስ እየነደፉ የሚያሰቃዩ ሰባ እባቦች ይለቀቁበታል። እነኚህ እባቦች የያዙት መርዝ አደገኛ ከመሆኑ የተነሳ የአንዱ ባመርዝ መሬት ላይ ቢረጭ ኖሮ መሬት ላይ አንድም ነገር ባልበቀለ ነበር። ረሱል ሰለላሁ አለይሂ ወሰለም ይህን ከተናገሩ በኋላ አስከትሎ እንዲህ አሉ፣ ቀብር አንድም የጀነት ባረጫፌናት ወይም የእሳት ጉድጓድ ነው ብሏል። ያ አላህ ጠብቀን። ነቢያችን ሰለላሁ አለይሂ ወሰለም አማኞች ምን ጊዜ ሞትን እንዲያስታውሱ ይመክሩ ነበር። ምክንያቱም ሞትን ደጋግሞ ማስታወስ በልብ ላይ የአላህን ፍራቻ ለማሳደር ይረዳልና ያ አላህ ወዳቸው ቀብራቸው ነጀነት ሰፊ ካደረግናቸው ባሮች ያድርገ ሰሉ አላ ረሱልላህ